ሰላም ጤና ይስጥልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተም የምናደርስ ይሆናል። ስለምታደምጡን፣ ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየወጡ ይገኛሉ። እጅግ በርከት ያሉ ስፖርታዊ መረጃዎችም እየተነሱ ይገኛሉ። እነሱን አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲን፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ወደ እናንተም የምናደርስ ነው የሚሆነው። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉም እጅግ እጅግ ከልብ አድርገን እናመሰግናለን። ፏልባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ሊቨርፑልን የተመለከቱ መረጃዎችን በማስቀደም የዛሬ ፕሮግራማችንን እንጀምር ሞሐመድ ሳላህ የአመቱ ምርጥ ተጫዋች ተባለ የእግር ኳስ ጸሐፊዎች ማህበር የ2024-25 የውድድር ዘመን የአመቱ ምርጥ ተጫዋች ይፋ አድርገባል በዚህ መሰረትም የሊቨርፑሉ የፊት መስመር ተጫዋች የሆነው ሞሐመድ ሳላህ የእግር ኳስ ጸሐፊዎች ማህበር የአመቱ ምርጥ ተጫዋች ተብሎ መመረጥ ተችሏል ሳላህ በሽልማቱ ታሪክ በርካታ ድምፆችን በመሰብሰብ ያሸነፈ ተጫዋች በመሆንም አዲስ ታሪክን ጽፏል። ለሽልማቱ ድምፅ ከሰጡ ጋዜጠኞች መካከል ዘጠና በመቶ ያክሉ መሐመድ ሳላህን መምረጣቸውን የተነገረው መሐመድ ሳላህ ለሶስተኛ ተከታታይ ጊዜ የእግር ኳስ ለተከታታይ ሳይሆን ለሶስተኛ ጊዜ ግን የእግር ኳስ ጸሐፊዎች ማህበር የአመቱ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። የእግር ኳስ ጸሐፊዎች ማህበር ከየትኛውም የእንግሊዝ ክለብ በላይ ለሊቨርፑል ተጫዋቾች 16 ጊዜ ይህንን ሽልማት እንደሸለመ ነው የተገለጸውና መውሳላህ የዘንድሮን ደግሞ ያሸነፈው ተጫዋች ሆኗል። ሌላኛው የፕሪሚየር ሊጉ የወሩ ምርጥ ተጫዋችም ይፋ ተደርጓል። ሊቨርፑል ሻምፒየንነቱን ያረጋገጠበት የእንግሊዝ ፕሪሚየር ሊግ የወርሃ ሚያዚያ እንደሆነ ይታወቃል እና በዚህ የሚያዚያ ወርም የወሩ ምርጥ ተጫዋች ደግሞ ይፋ ተደርጓል። በዚህ መሰረትም እንግዲህ ይህንን ተከትሎ አርጀንቲናዊው የሊቨርፑል የመሃል ሜዳ ተጫዋች የሆነው አሌክሲ ማካሊስተር ነው የዚህ ወር ምርጡ ተጫዋች በመሆን በአብላጫ ድምፅ ማሸነፍ እንደቻለም እየተገለጸ የሚገኘው በተጨማሪም ደግሞ አስር የግብ ድሎችን በመፍጠር ነው። እንግዲህ ህን ውድድር ያሸነፈው አሌክሲ ማካሊስተር በወሩ ባደረጋቸው የፕሪሚየር ሊግ ጨዋታዎች ሁለት ጎሎችን አስቆጥሯል። አንድ ደግሞ አሲስቶችን አድርጓል። አስር የግብ ድሎችንም መፍጠር ችሏል። ለቡርኖ ደግሞ በጣም ጥሩ ግልጋሎትን ነው በዚህ የሚያዝያ ወር መስጠት የቻለው። በዚህም የወሩ ኮከብ ተጫዋች የሚለውን ሽልማት ማግኘት ችሏል። በአሰልጣኝነት ግን የወልበሱ አሰልጣኝ ናቸው የተሸለሙት የፕሪሚየር ሊጉ የሚያዝያ ወር የወሩ ምርጥ አሰልጣኝ የሚለውን ሽልማት የወልቨርሃምተን ወንደረርሱ ፖርቱጋላዊ አሰልጣኝ ቪቶር ፔሬራ ምርጡ አሰልጣኝ በዚህ ወር ተብለው ተመርጠዋል። አሰልጣኝ ቪቶር ፔሬራ ወልቨስን እየመሩ በወሩ ያደረጓቸውን አምስት የፕሪምየር ሊግ ጨዋታዎች በሙሉ በሚያዝያ ወር ማሸነፍ የቻሉባቸውን አጋጣሚ ነው የተመለከት ነው። በተጫዋች ግን የሊቨርፑሉ አሌክሲ ማካሊስተር ነው ማሸነፍ የቻለው። ሊቨርፑሎች ትሬንት አሌክዛንደር አርኖልድን እንግዲህ አሁን ላይ እንደለቀቁ ይታወቃል። ወደ ሪያል ማድሪድ ማምራቱ የተረጋገጠ ጉዳይ ሆኗል አሁን ላይ በዚህ ተጫዋች ምትክ ማን ነው የሚመጣው የሚለው ጉዳይ በርካቶችን እያጠያየቀ የሚገኝ ጉዳይ ነው። አንደኛው ጀረሚ ፍሪምፖንግ ነው በዚህ ዝርዝር ውስጥ ያለው። ፋብሪዚዮ ሮማኖ ነው እንደገለጸው ከሆነ ጀረሚ ፍሪምፖንግ በሊቨርፑል የትሬንት አሌክዛንደር አርኖልድ ምትክ ሊሆን ይችላል የሚል ግምቶች እየወጡ ይገኛሉ። 35 ሚሊዮን ዩሮም የቦል ማፍረሻ ዋጋ እንዳለው ነው እየተገለጸ የሚገኘው። ሌላኛው ደግሞ የሞናኮንም የቀኝ መስመር ተከላካይ የሆነው ቫንደርሰር ጋርም በቅርብ ጊዜዎች ጊዜ ውስጥ እንግዲህ ንግግሮችን እያደረጉ እንዳለን ሰምተናል። የተጫዋችም 30 ሚሊየን ፓውንድ እንግዲህ እንደሚፈለግበት ሞናኮዎች ከዚህ ተጫዋች 30 ሚሊየን ፓውንድ እንደሚፈልጉ እየተገለጸ ነው። ስለዚህ አሁን ላይ ሊቨርፑሎች ጀረሚ ፍሪምፓንግን አሊያ ደግሞ የሞናኮ የቀኝ መስመር ተጫዋች የሆነው ቫንደርሳርን የማስፈረም ፍላጎት እንዳላቸው ነው እየተገለጸም የሚገኘው ሊቨርፑል ለኤፍኤስጂ ባለቤትነት ቡድን የረጅም ጊዜ ኢንቨስትመንት ሆኖ ይቆያል። የአሜሪካ ምንጮች እንደሚሉት ከሆነ እንግዲህ የባለቤትነት ቡድኑ ክለቡን ለመምራት አዲስ መንፈስና ተነሳሽነትም አሳይቷል ሲል የተናገረው አርነ ስሎትም እንዲሁ ሀሳባቸውን እየሰጡ ይገኛሉ። እንደ ትሬንት አሌክዛንደር አርኖልድ ያለ የቀይ መስመር ተከላካይ መልቀቅ በጣም ያሳዝናል። ወዴት እንደሚሄድ አላውቅም። ምንም ነገር አልነገረንም። በዓለም ክለቦች ዋንጫ ላይ ይሳተፍ አይሳተፍም እኔ ምንም የማውቀው ነገር የለም። ነገር ግን ትሬንትኛን ለቅቆ በመሄዱ ግን በጣም አዝኛ ያለው ሲልም ጭምር ነው አሰልጣኝ አርነስ ሎት የተናገረው። በዛው ደግሞ አያይዘው ስለ ተተኪው ኮነር ብራድሌም እንዲሁ ተናግረዋል። ብራድሌ እሁድ ቀን ጨዋታውን በቋሚነት የሚጀምር ይሆናል ምክንያቱም ለቀጣዩ የውድድር ዓመት ራሱን ማዘጋጀት አለበት ሲሉም ነው አሰልጣኝ አርነስ ሎት እንዴ ተናገሩት ስለ ጃሬል ኳንሳ ህም ይናገራሉ እሱ በመጨረሻ ደረጃ ላይ ማድረግ ያለበት ነገር ቢኖር ስህተት ላይ አለመሳተፍ ነው እሱ በዚህ ደረጃ ላይ እንግዲህ በዚህ ክለብ ውስጥ የሚሆን ትልቅ ችሎታ አለው እኛ የሊጉን ዋንጫ እንድናሳካ ያደረገንም አንድ ነገር ቢኖር ቀጣይነት ያለው አቋምን ነው የምናሳየው ይህ ነገር ደግሞ ለአንዳንድ ወጣት ተጫዋቾችም ሊከብድ ይችላል ሲልም ነው አርኔ ስሎት የተናገረው ስለ ዝውውር ጉዳይም ሲናገር በገበያው ላይ እኛ ካለን ተጫዋቾች የበለጠ አቅም ያላቸው ተጫዋቾችን ማግኘት ከባድ ነው አንድ ተጫዋች ወደ ሊቨርፑል መምጣት ከፈለገ ችግር የለውም። ዋናው ችግሩ የዝውውር ዋጋው ላይ ከተጫዋቹ ችሎታ ጋር የሚገናኝ መሆን አለበት ሲልም ጭምር ነው እንደ ተናገረው። በዚህ ሰዓት ስለ ኮንትራት ጉዳይና ስለ ክለቡ እንዴት ከዚህ የበለጠ መሻሻል እንደምንችል እየተነጋገረን አይደለም። አሁን ላይ እኛ ካለን ተጫዋቾች በላይ ችሎታ ያላቸው ተጫዋቾችን ማግኘትም በጣምን ከባድ ውሳኔ ነው ሲልም ጭምር ነው እንደተናገረው። ሊቨርፑልን እንደሚወድ እንግዲህ ያውቃለሁ ብለዋል። ስለ ትሬንት በድጋሚ ሲናገሩ ሊቨርፑልን እንደሚወድ እንደ ማንኛውም ሰው ትሬንት በመልቀቁ በጣም ኖማዝ ነው። ጥሩ ስነ ምግባር ያለው እና በቦታው ላይ ደግሞ ድንቅ ችሎት ያለው ተጫዋች እንደሆነ አውቃለውና እሱ ስለለቀቀ በጣም ተከፍቻለሁ ሲለም ሲልም አርኔ ስሎት እንዲሁ ተናግረዋል። አርኖልድ ክለቡን ከክለቦች የዓለም ዋንጫ በፊት ስለመልቀቁም እንግዲህ እኔ የማውቀው ነገር የለም ሲልም ጭምር ነው ሀሳቡን የሰጠው እንግዲህ ከጨዋታዎች በፊት በፕሪምየር ሊግ ጨዋታዎች እንደሚያደርጉ ይታወቃል። ከዚህ ጨዋታ ጋር በፊት የሰጠው ሀሳብ ነው። አሰልጣኝ አርነስ ሎት ስለ ሊቨርፑል ጉዳዩ ጠቅልል አድርገው ያነሳው ሀሳብ ነው በፕሬስ ኮንፈረንሱ ላይ። አርሰናልን ደግሞ እንመልከት። አርሰናል በማቲያስ ኩኝህ ዝውውር ላይ በድጋሚ እንቅስቃሴዎችን ለማድረግ ለመወሰን ንግግር ማድረግ ጀምረዋል የሚሉ ዘገባዎች እየወጡ ይገኛሉ። ተጫዋቹ ከማንቸስተር ዩናይትድ ጋር እጅጉን የቀረበ እንደሆነ እየተገለጸ ይገኛል። ነገር ግን አርሰናሎች አሁንም ተስፋ እንዳልቆረጡና ንግግሮችን ለመጀመር ፍላጎት እንዳላቸው ቤን ጃኮብስ ዘግቧል በአንድሪያ ቤርታ ና በማቲያስ ኩኛህ ወኪል መካከልም ንግግሮችን ለማድረግ ቀጠሮ መያዛቸው ጭምር ነው ቤን ጃኮብስ እየገለጸ የሚገኘው አርሰናል ማቲያስ ኩኛህን እንግዲህ የማስፈረም ትልቅ ፍላጎት አለው ነገር ግን አሁን ላይ ይህንን እንግዲህ ተጫዋች እንግዲህ ማንቸስተር ነትሮች ቀድሞ ለማስፈረም ግን ትልቅ እድል እንዳላቸው ነው እየተገለጸ የሚገኘው ሌላኛው ከአርሰናል ጋር እንግዲህ የሚነሳው ጉዳይ ደግሞ አርሰናል እንግዲህ ቼልሲ ና ሊቨርፑል በዚህ ወር መጨረሻ የዲን ሀውችሰንን ጉዳይ ዝውውርን መጨረስ ይፈልጋሉ የሚል መረጃ እየወጣ ይገኛል ይህንን ተጫዋች ማን ያስፈርመዋል የሚለው ጉዳይ እስካሁን ምንም አይነት እልባት ያገኘ ጉዳይ እንዳልሆነ ነው እየተገለጸ የሚገኘው እንግዲህ አርሰናልም ቼልሲም ሊቨርፑልም በፕሪምየር ሊጉ ይህንን ተጫዋች እንግዲህ የማቆየት ፕሪምየር ሊጉ ላይ የማቆየት ፍላጎት አላቸው ወደ ራሳቸውም ለመውሰድ ፍላጎቱ አላቸው በአሁን ላይ በገበያው ላይ ከሚገኙ የተከላካይ ስፍራ ተጫዋቾች መካከል በጣም ወሳኝ እንደተባለ ይታወቃል። ይህ ተጫዋች በሪያል ማድሪድም ጭምር በሌሎችም የአውሮፓ ታላላቅ ክለቦች ጭምር የሚፈለግ አይነት ተጫዋች ነው እና እንግዲህ ከእንግሊዝ ሊወጣ ይችላል የሚሉ ዘገባዎች ደግሞ በቅርብ ጊዜ ውስጥ እየወጡ ስለነበር ይህንን ተጫዋች ለማቆየትም ሙከራዎችን ያደርጋሉ ተብሎ ይጠበቃል። በእንግሊዝ ፕሪምየር ሊግ አርሰናል፣ ቼልሲና ሊቨርፑል ግን ይህንን ተጫዋች ለማስፈረም በትልቁ እየተንቀሳቀሱ የሚገኙ ቡድኖች ናቸው። ኢያን ራይት አርሰናል በክረምቱ የዝውውር መስኮት ሪካርዶ ካላፊዮሪን ማስፈረሙ ስህተት ነበር ሲል ነው የቀድሞ የአርሰናል ሌጀንድ ያን ራይት የሚናገረው ያን ራይት ሲናገር አርሰናል ሪካርዶ ካላፊዮሪን በ42 ሚሊየን ፓውንድ መግዛቱ ስህተት እንደሆነ ያምናል። ምክንያቱም የግራ መስመር ተከላካዩ በጉዳት ምክንያት ክለቡን በፈለገው ደረጃ እየጠቀመ አለመሆኑን በማንሳት ነው። ተጫዋቹ በጣም ጎበዝ ተጫዋች እንደሆነና ጥቅም የሚሰጥ ተጫዋች እንደሆነ አውቃለሁ። ነገር ግን ተደጋጋሚ ጉዳቱ ግን ለአርሰናል የሚጠቅም አይደለም ወይም ደግሞ በአርሰናል ቤት የሚጠበቀውን አይነት እንግዲህ በርከት ያሉ ደቂቃዎችን እንዲያገኝ አላደረገውም። ስለዚህም አርሰናል ይህንን ተጫዋች ማስፈረሙ ከጥቅሙ ይልቅ ጉዳቱ ያመዝናል የሚል አይነት ሀሳብን ነው ኢያን ራይት ሀሳቡን የሰጠው። ስለ ሪካርዶ ካላፊዮሪ ሀሳቡን ሲናገር፣ አርሰናሎች ቪክተር ዮከርሽን በክረምቱ እንደሚያስፈረሙት ከፍተኛ በራስ መተማመን አላቸው። ተጫዋቹም ከሌሎች ክለቦች ይልቅ አርሰናልን እንደሚመርጥ ጭምር ነው አሌክስ ክሩክስ መረጃውን እያጋራ የሚገኘው። አርሰናል በክረምቱ የተጫዋቾች የዝውውር መስኮት ጋብሪኤል ማርቲኔሊ ለመሸጥ ዝግጁ ናቸው። በዚህም ለተጫዋቹ የሚመጣውን የዝውውር ጥያቄ ለማዳመጥም ዝግጁ መሆናቸው ጭምር እየተገለጸ ይገኛል። በተለይ ተጫዋቹ እንግዲህ ዘንድሮ የሚጠበቅበትን አይነት ፐርፎርማንስ እያሳየ አይገኝም። በክረምቱ ደግሞ አርሰናል በዛ ቦታ ላይ ሌሎ ተጫዋቾችን ማምጣቱ አይቀሬ ነው የሚሆነው። ተፎካካሪ ተጫዋቾችን ማምጣታቸው አይቀርም። ስለዚህም ደግሞ ጋብሪኤል ማርቲኔሊን ሊሸጡ የሚችሉበት እድል ይኖራል ተብሎ ነው አሁን ላይ እየተጠበቀ የሚገኘው። ማንቸስተር ዩናይትድን ደግሞ እንመልከት ዩናይትድ ውስጥ በመሆኔና እንግዲህ እዚህ በየቀኑ እዚህ በመሰልጠኔ ፈጣሪን አመሰግነዋለሁ ብሏል ሌኒ ዮሮ ነው ይህንን ሀሳብ የሰጠውም የዩናይትዱ ወጣት ተከላካይ የሆነው ሌኒ ዮሮ ማንቸስተር ዩናይትድ ውስጥ በመሆኑ እንግዲህ አምላኩን እንደሚያመሰግን የገለጸው ሌኒ ዮሮ ሲናገር በማንቸስተር ዩናይትድ ውስጥ በመሆኔ በየቀኑ ፈጣሪን ቀና ብዬ አመሰግነዋለሁ ሲል ነው ሀሳቡን የተናገረው በጣም ድንቅ ጊዜን እያሳለፈ ይገኛል። የ19 ዓመት ታዳጊ ነው፣ ነገር ግን እንግዲህ ከእድሜው በላይ የበሰለ አይነት ተጫዋች እንደሆነ በተደጋጋሚ እያሳየ ይገኛል። በእያንዳንዱ ጨዋታ ጥሩ ፐርፎርማንሶችን እያሳየ ነው። ሌኒየሮ ትላንትናም በአትሌቲክ ቤልባው ጨዋታ ላይም ጥሩ ፐርፎርማንስ አሳይቶ ነው ወደ ሜዳ ከሜዳ እንግዲህ የወጣውና ከጨዋታው በኋላ በሰጠው ሀሳብ ሀሳብ ግን እኔ ማንቸስተር ውስጥ በመሆኔ በየቀኑ ፈጣሪን አመሰግነዋለሁ ብሏል። እዚህ በመሆኔ ኮራለሁ፣ እንደዚህ መቀጠል ነው የምፈልገው ሲልም ነው ሌኒ ዮሮ የተናገረው። ዩሮፓ ሊግ ጥሩነን በሊጉ ደግሞ የሆነውን ነገር እናውቀዋለን። ነገር ግን ጥሩ ነገሮች ያነበሩንም፣ በሚቀጥለው ግን እናስተካክለዋለን። ምን እንደተፈጠረና ችግሩ ምን እንደሆነ መፈለግ አለብን፣ በፕሪምየር ሊግ የገጠመን ነገር ሲል ነው ሌኒ ዮሮ ጨምሮ የተናገረው። ፍጻሜው ከአሁኑ ያሳስበኛል ብሏል ሩበን አሞሪም ደግሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድኑ በዩሮፓ ሊግ አሸንፎ ደጋፊውን ለማስደሰት እንደሚጠር ጭምር ነው እየገለጸ የሚገኘው ፍጻሜው ለደጋፊዎች ልናደርገው የምንችለው ትልሹ ነገር ነው ሲል ሩበን አሞሪም ከጨዋታው በኋላ ተናግሯል ከአሁኑ ስለ ፍጻሜው መጨነቅ ጀምር ያለው ያለው ሩበን አሞሪም ምክንያቱም የማናሸነፍ ከሆነ ሁሉም ለፋታችንን ጥቅም አልባ ያደርግብናል ሲልም ጭምር ነው የተናገረው በቀጣይ የሊጉ ጨዋታዎች ተጫዋቾችን ለጉዳት እንዳይጋለጡ ለእያንዳንዱ ነገር መጠንቀቅ እንዳለብን ይገባኛል ሲሉ ነው ሩበን አሞሪም አያይዘው የተናገሩት። አንጌ ፖስት ኮግሉና እኔ በአንድ አይነት ሁኔታ ላይ ነን። ከሁለት አንዳችን ዋንጫውን እናሸንፋለን። ምርጥ ፍጻሜም ይሆናል ሲልም ነው ሩበን አሞሪም የተናገረው። አሰልጣኝ ሩበን አሞሪም ለአውሮፓ መድረክ ውድድር ፍጻሜ የደረሱ በታሪክ በእድሜ ትንሹ አሰልጣኝ በመሆነም አዲስ ታሪክ መጽሐፋቸው ጭምር ነው እየተገለጸ የሚገኘው። ቶትንሃም ዋንጫ እንዴት እንደሚመጣ አያውቅም ያለው ደግሞ ፖል ስኮልስ ነው። የማንቸስተር ዩናይትድ የቀድሞ ተጫዋች የመሀል ሜዳ ተጫዋች የነበረው ፖል ስኮልስ ማንቸስተር ዩናይትድ ዩሮፓ ሊጉን የማሸነፍ እድል እንዳለው ነው የገለጸው። ማንቸስተር ዩናይትድ ዋንጫ እንዴት ማሸነፍ እንደሚቻል ያውቅበታል ሲል ፖል ስኮልስ ይናገራል። በሌላ በኩል የፍጻሜው ተፋላሚው ቶትንሃም ግን ለዚህ አልታደለም፣ ዋንጫ ስለማሸነፍ የሚያውቀው ነገር የለም ሲልም ነው የተናገረው። ማንቸስተር ዩናይትድ ያለው ታሪክ ዋንጫን እንዲያሸንፉ ይረዳችኋል ብዬ አስባለሁ ሲልም ፖል ስኮልስ እንዲሁ ጨምሮ ተናግሯል። የመጀመሪያ ጎሎቼን በኦልትራፎርድ ማስቆጠሬ ለኔ ልዩ ምሽት ያደርገዋል። እኛ ወደ ቢልባው እንሄዳለን። እናምኛ ምኛ በጠንካራ መልኩ ውድድሩን መጨረስ እንፈልጋለን። እኔ ወደዚህ ከመጣሁበት ጊዜ ጀምሮ ነገሮች ጥሩና ቀላል አልነበሩም። ነገር ግን እኔ ሁሌም እንግዲህ አውንታዊ ሆኜ ስጠብቅ ነበር። እኔ ጥሩ ነገር እንደሚመጣም አውቅ ነበር ሲል ነው ሜሰን ማውንት እንዲሁ ጨምሮ የተናገረው። ሌላኛው እንደ ሜሰን ማውንት አይነት ሰው ሁልጊዜም ጠንክሮ የሚሰራ በትክክል የሚመገብ በበቂ መልኩ የሚያርፍና የበረዶ ባዝ የሚወስድ ሰው ስትመለከት እሱ ሁልጊዜም ትክክለኛ ነገርን እንደሚያደርግ ታያለ። እንደዚህ አይነት ተጫዋች ሲኖርክ አንተ እርሱንም ለመርዳት የምትፈልገው ለዛ ቦታ እንግዲህ ለአስር ቁጥር ቦታ ላይ ፐርፌክቱ ተጫዋች ሜሰን ማውንት ይመስለኛል ሲል አሰልጣኝ ሩበን አሞሪም ጨምሮ እንዲሁ ሀሳቡን ሰጥቷል። ሌላኛው ግብ የማስቆጠሬ እንግዲህ ደስታን ፈጥሮብኛል። ከአማድ ጋርም ዳግም በመጫወቴ ደስተኛ ነኝ ብሏል። ይህንን ያለው እንግዲህ ራስመስ ሆይላንድ ነው። አማድ ያለው ምን ያክል ድንቅ ተጫዋች እንደሆነ አሁንም እያሳየን ይገኛል ብሏል። ራስመስ ሆይላንድ በሀሳቡ ለፍጻሜው ጨዋታ ከወዲሁ መጨነቅ ጀምር ያለው ይሄ ለደጋፊዎች የምናገረው ትንሹ ነገር ነው። ዋንጫውን ማሸነፍ ካልቻልን የእስከዛሬው ነገሮች በሙሉ መና ይቀሩብናል ሲልም አሰልጣኝ ሩበን አሞሪም እንዲሁ ተናግረዋል። ለሜሰን ማውንት እጅጉን ደስተኛ ነኝ። ኮቢ ማይኖ ያሳየው ነገር በደንብ ወድጄዋለሁ። አንዳንዴ ከተቀያሪ ወንበር ስትነሳ ጨዋታን በዚህ መንገድም የመቀየር አቅም ሊኖርህ ይገባል ብሏል። ሁሉም ነገር የኢነርጂ ጉዳይ ነው። አንዳንድ ተጫዋቾች ለምሳሌ ኑሱር ማዝራዊ ኢነርጂያቸውን እንደጨረሱ ተሰምቶ ነበር። ሙሉ የቡድኑ ስብስባችን ሲመለስ ማድረግ የምንችለውን በደንብ አሳይተናል። ህልውናችን ለማስቀጠል በሚል አንዳንድ ጨዋታዎች ላይ ተጫዋቾችን ከመደበኛ ቦታቸው ቀይረን እናጫወታቸዋለን። እናም ይሄ ነገር ደግሞ ጨዋታዎችን እንድናሸንፍም ይረዳናል። አሁን ላይ እያሰብኩት ያለሁት ስለ ቀጣዩ ጨዋታችን ነው። ለፍጻሜው ጨዋታ ተጫዋቾች ጉዳት እንዳያስተናግዱ ተስፋ አደርጋለሁ፣ ሲልም ሩበን አሞሪም እንዲሁ ተናግሯል። ሜይሰን ማውንት ተቀይሮ ገብቶ ጥሩ ስራን ሰርቷል። የመጀመሪያው ግባችንንም ያስገኘልን እርሱ ነው። ለቡድን አጋሮች እጅጉን ደስተኛ ነኝ። እነርሱ ድንቅ ብቃት አሳይተዋል። በሀገር ውስጥ ውድድሮች ጥሩ የውድድር አመት እንዳላሳለፍን ግልጽ ነው። ሆኖም ግን እኛም አሁን ላይ ዋንጫ ለማሳካት እየተጫወትን ነው። አሁን ላይ ከፍጻሜው በር ላይ ቆመናል። እናም ደግሞ ሌላ ዋንጫ እንደምናሳካ እምነቱ አለኝ ሲል ነው ራስመስ ሆይለንድ ሀሳቡን የተናገረው። ሜሰን ማውንት በትናንትናው ምሽት የዩሮፓ ሊግ ጨዋታ ላይ እንግዲህ ተቀይሮ ገብቶ ሁለት ግቦችን ማስቆጠሩ ይታወሳል። በማንቸስተር ዩናይትድ ታሪክም በአውሮፓ ውድድሮች በጥሎ ማለፍ ጨዋታ ላይ ተቀይሮ ገብቶ ሁለት ጎሎችን ያስቆጠረ ሁለተኛው ተጫዋች መሆን ችሏል። ሜሰን ማውንት እንግዲህ ከዚህ በፊት ይህን ነገር አድርጎት የነበረው ዴቪድ ቤካም ነበር። እንግዲህ ዴቪድ ቤካም በ2003 በአውሮፓ ቻምፒየንስ ሊግ ጨዋታ በሪያል ማድሪድ ላይ ተቀይሮ ገብቶ ሁለት ጎሎችን ማስቆጠር ችሎ ነበር። ሜሰን ማውንት ከዛ በኋላ እንግዲህ በጥሎ ማለፍ ጨዋታዎች በአውሮፓ ውድድሮች ላይ ተቀይሮ ገብቶ ሁለት ጎሎችን ያስቆጠረ ተጫዋች ያደርገባል። ዩናይትድ እሁድ እለት በእንግሊዝ ፕሪምየር ሊግ 36ተኛ ሳምንት ጨዋታ ከዌስትሀም ዩናይትድ ጋር ነው ጨዋታውን የሚያደርገው። በኦልትራፎርድ ስታዲየም በሚደረገው ጨዋታ ላይ ሞሮኳዊው የቀይ መስመር ዊንግ ባክ የሆነው ኑሱር ማዝራዊ እረፍት እንደሚሰጠው ሳሙኤል ሉሃረስት መረጃውን አጋርቷል። ኑሱር ማዝራዊ በዚህ ሳምንት እንግዲህ በሜዳው ኦልትራፎርድ ዌስታም ዩናይትድን በሚገጥምበት ጨዋታ ላይ እረፍት የሚሰጠው ተጫዋች እንደሆነ የተገለጸው፣ ማንቸስተር ዩናይትዶች ከቶትናም ሆትስፐርስ ጋር በሚያደርጉት የዩሮፓ ሊግ የፍጻሜ ጨዋታ ላይ ሙሉ ስኳዳቸውን ይዘው እንደሚሄዱ ተስፋ አድርገዋል። ከሊሳንድሮ ማርቲኔዝ እና ከጆሹዋ ዘርክዚ ውጪ ሁሉም ተጫዋቾች ለጨዋታው ብቁ ይሆናሉ ተብሎም ተስፋ ተጥሎባቸዋል። ማንቸስተር ዩናይትድ እና የለንደኑ ክለብ ቸልሲ የባርሴሎናውን የአካዳሚ ተጫዋች የሆነው ሁዋን ሄርናንዴዝን ለማስፈረም እየተከታተሉት ይገኛሉ። ሁለቱ ክለቦች የሁዋን ሄርናንዴዝን የውል ማፍረሻ ሂሳብ አምስት ሚሊዮን ዩሮ ለመክፈልም እያጤኑበት ይገኛሉ። ሁዋን ሄርናንዴዝ ስፔናዊ ነው። የአጥቂ ስፍራ ተጫዋች ነው። 17 ዓመቱ ነው። ለባርሴሎና አንደር 19 ቡድንም በመጫወት ላይ የሚገኝ ተስፈኛ ታዳጊ ነው። ቸልሲና ማንቸስተር ዩናይትድ ደግሞ እዚህ ተጫዋች ላይ ፍላጎታቸውን እያሳደሩ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሁን ላይ ቻልሲን ደግሞ እንመልከት። አሁን ላይ ዓላማችን ዋንጫን ማሸነፍ ነው ብለዋል ኤንዞ ማሬስካ። ናቸው ይህንን ሀሳብ የሰጡት የሰማያዎቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው ኮንፈረንስ ሊጉን ለማሸነፍ እንደሚሰራ ነው የገለጹት። ለፍጻሜ ለመድረስ በየቀኑ ጠንክረን ስንሰራ ነበር ያሉት አሰልጣኝ ኤንዞ ማሬስካ፣ አሁን ላይ ግን ለፍጻሜ ደርሰናል ሲሉም ነው እን የተናገሩት አክላውም አሁን ላይ ቀጣዩ እርምጃችን ዋንጫውን ማሸነፍ ነው። በደንብ ለመዘጋጀት ሀያ ቀናት አሉን ሲሉ ነው የተደመጡት። ሁሉንም የአውሮፓ ዋንጫዎች ማሸነፍ የቻለ ክለብ መሆን እንችላለን። የኮንፈረንስ ሊግ ዋንጫን የአሸናፊነት አስተሳሰብን ለመገንባትም የመጀመሪያው መንገድ ነው ሲልም ነው አሰልጣኝ ኤንዞ ማሬስካ እንዲሁ ጨምሮ የተናገረው። ኢስኮ ይናገራል፣ ቸልሲን እናከብረዋለን ግን አንፈራውም ብሏል። ስፔናዊው የሪያል ቤቲስ ተጫዋች የሆነው ኢስኮ አላርኮን ቡድናቸው የፍጻሜ ተጋጣሚውን ቸልሲን እንደማይፈራን የገለጸው ተጋጣሚያችንን እናከብራለን፣ ነገር ግን በፍጹም ማንንም ማንፈራም ሲል ኢስኮ አስቴቱን ሰጥቷል። አክሎም ዋንጫውን ማሸነፍ ከፈለግን ተጋጣሚ የሚያገኛቸውን የቆሙ ኳሶች ላይ መሻሻል አለብን ብለዋል። እግር ኳስ ከበርካታ ዓመታት ተጫውች ያለው የታላላቅ ቡድኖች አካል በመሆኔም ደስተኛ ነኝ። ነገር ግን በሪያል ቤቲስ ያለው አንድነት ግን የሚደንቅ ነው ብለዋል ኢስኮም። ሪያል ቤቲስ ለኮንፈረንስ ሊግ ፍጻሜ ሲደርስ ወሳኝ ሚና የተጫወተው አንቶኒ በበኩሉ እዚህ በመምጣቴ ደስተኛ ነኝ፣ ህልሜም እየኖርኩ ነው ሲልም ጭምር ነው የተደመጠው። ፍጻሜው ቀላል ከሆነ እስከ ሶስተኛ ያሉት ለምን አልደረሱም? ብሏል አንጌ ፖስት ኮግሎ። የቶተንሃሙ ዋና አሰልጣኝ አንጌ ፖስት ኮግሎ ለፍጻሜ መድረሳችን ብዙዎችን አበሳጭቷል ሲልም ነው የተናገረው። ቶትንሃምና ማንቸስተር ዩናይትድ ለፍጻሜ መድረሳቸው ብዙ ሰዎች ንዴት ውስጥ ከጥቷል ሲሉ አንጌ ፖስት ኮግሎ ተናግረዋል። ክርክሩ አሁን ላይ በደንብ ይጧጧፋል የሚሉት አሰልጣኙ እኛ በሊጉ ጥሩ ባንሆንም፣ ብንሆንም ምንም ለውጥ አያመጣም ሲሉ ይናገራሉ። ለፍጻሜ መድረስ ቀላል ከሆነ ከሊጉ እስከ ሶስተኛ ያሉት ቡድኖች ለምን አልደረሱም? ይሄ የተለየ ሁኔታ ነው፣ ከሊጉ አቋም ጋር የተያዘ አይደለም ሲሉም አንጌ ፖስት ኮግሉ ጨምረው ተናግረዋል። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ትሬንት አሌክዛንደር አርኖልድ የክረምት እረፍቱን በመተው ለዓለም ክለቦች ዋንጫ ሪያል ማድሪድን ወክሎ ለመጫወት ቀደም ብሎ ቡድኑን ለመቀላቀል መወሰኑን ለሪያል ማድሪድ ባለስልጣናት አሳውቋል የሚሉ መረጃዎች እየወጡ እንደሚገኙ ነው ዲያር ዮ አስ መረጃውን ያጋራው። ስለዚህ በዓለም ክለቦች ዋንጫ ላይ ሪያል ማድሪድን ከሚወክሉ ተጫዋቾች መካከል ይሆናል አዲሱ ፈራሚያቸው ሊሆን የተቃረበው ትሬንት አሌክዛንደር አርኖልድ። ሌላኛው የሚነሳው ጉዳይ ከሪያል ማድሪድ ጋር ሪያል ማድሪድ እስካሁን ወደ የትኛውም ስምምነት አልሄደም፣ ምክንያቱም በአሁኑ ጊዜ በጣም አስፈላጊ ነገሮች እንዳሉበት ይገነዘባል። ከነዚህ አስፈላጊ ነገሮች ጉዳይ አንደኛው የአንዱ እንግዲህ የካርሎ አንቸሎቲን መልቀቅ ይፋ ማድረግ እንደሆነ ነው ፋብሪዚዮ ሮማኖ የገለጸው። ከትሬንት ጋር ግን በተያያዘ ሊቨርፑል ትሬንት አሌክዛንደር አርኖልድ በነፃ በማጣታቸው እንግዲህ መናደዳቸው እየተገለጸ ነው። በዚህ የተነሳ ሪያል ማድሪድን ወክሎ የዓለም ክለቦች ዋንጫ ላይ እንዲሳተፍ ነገሮችን ቀላል እንዳላደረጉለት ነው እየተገለጸ የሚገኘው። አሁን ላይ ግን ወደ ስምምነቱ ለመቃረብም እየደረሱ እንደሆነ ነው ዘገባዎች የሚያሳዩት። የአርሰናል አስተዳደር ሪያል ማድሪድ ከታየበት የተከላካይ ፍላጎት አንጻር የዊሊያም ሳሊባን ኮንትራት ለማደስ በቶሎ መስራት ጀምረዋል። የለንደኑ ክለብ አስተዳደር ሪያል ማድሪድ በክለቡ በኬሊያን ምባፔ ና በትሬንት አሌክዛንደር አርኖልድ ላይ እንዳደረገው ና ተጫዋቾች ወደ መጨረሻው የኮንትራት ደረጃ በሚገቡበት ወቅት ተጫዋቾችን ተንከባክቦ የሚይዝበትን ና በስተ መጨረሻን በነፃ የሚያስፈርብበትን መንገድ በደንብ እንግዲህ ተረድተውታል ና ኮንትራቱን ካሁኑ ለማራዘም ንግግሮችን እያደረጉ ነው። ከካንዴና ሴር እንዳወጣው መረጃ መሰረት የዴን ሀውችሰን አባት እንግዲህ ልጁ ወደ ሪያል ማድሪድ ማቅናት እንደሚፈልግና ና ስፔን ካሉት የክለቡ ወኪሎች ጋርም ድርድር ለማድረግ ዝግጁ እንደሆነ ገለጸ፣ ሲል በዘገባው ላይ አስፍሯል። ነገር ግን ሪያል ማድሪድ የተጫዋቹን ሁኔታ ችላ እንዳለው ና ትኩረት እንዳልሰጠው አባቱ የተረዳ ሲሆን በዚህም እንግዲህ ሪያል ማድሪድ በፍጥነት ተጫዋቹ ላይ ውሳኔ የማይሰጥ ከሆነ ዴን ሀውችሰን ከቸልሲ፣ አርሰናል ና ሊቨርፑል መካከል ወደ አንዱ ሊቀላቀል እንደሆነ ጭምር አባቱ ለካንዴና ሴር መረጃውን እንደሰጠ ነው እየተገለጸ የሚገኘው። ስፔናዊ አሰልጣኝ ሻቪ አሎንዞ በሪያል ማድሪድ ጥያቄ ለመቀበል ተዘጋጅቷል። እናም ካርሎ አንቸሎቲ የሪያል ማድሪድ ስንብት ይፋ ሲሆን አሎንሶም ኃላፊነቱን ወዲያው ይረከባል ብሏል፣ ፋብሪት ሲሮማኖ ነው። ሻቪ አሎንዞ ወደ ሪያል ማድሪድ የሚያደርገው ዝውውር የመጨረሻው ደረጃ ላይ እንደደረሰም ነው ፋብሪት ሲሮማኖ ማንቸስተር ሲቲን እንመልከት። ሌንስ እንግዲህ የጁማ ባህን ውሰት ከማንቸስተር ሲቲ ከዚህ ውድድር ዘመን በላይ ለማራዘም ይፈልጋሉ፣ ነገር ግን ተከላካዩ ሌላ ክለብ ፍላጎትን እየሳበ እንደሆነም ነው ስፖርት ዊትነስ መረጃውን ያጋራው። እንደ ሌሎች ዘገባዎች ከሆነ ደግሞ ባለፈው ወር መገባደጃ ላይ ማንቸስተር ሲቲ ለዌስሊ ምንም አይነት ኦፊሻላዊ ፕሮፖዛል ባይልክም፣ ፍላጎቱ ግን እውን ነው። ሌሎች ተጫዋቾች ለዚህ ሚና ከማንቸስተር ሲቲ ክትትል እየተደረገባቸው ሲሆን የ21 ዓመቱ ወጣት በወቅቱ ከነዚህ አማራጮች መካከል አራተኛ ደረጃ ላይ ተቀምጧል ብሎናል። ዳቪድ ኦርነስቲንም ይናገራል። ፍሎሪያን ቨርትስ የማንቸስተር ሲቲ ዋና ኢላማ ነው። ይህ ማለት ግን ያስፈርሙታል ማለት አይደለም። በርካታ በዝውውሩ ዙሪያ ላይም ካሉ ሰዎች ጋር ንግግሮች አሉ። ባየር ሚኒክ ከማንቸስተር ሲቲ ይልቅ እሱን ለማስፈረም የተሻለ ቦታ ላይ የሚገኝ ቡድን ነው። የቫን ደብሮይና የናፖሊን ፍላጎት ከቤተሰቡና ከጓደኞቹ ጋር እያጤነ ነው ሲል ዲማርሲዮ ዘግበዋል። የሲሪኦ ቡድን ስምምነቱ ላይ የኢኮኖሚያዊ ዝርዝሮች ከማስረከቡ በፊትም አዎ የሚል ተስፋ እንዳላቸው ጭምር ነው የተናገረው። ማንቸስተር ሲቲ የፍላሚንጎን ተከላካይ ዌስሊን ለማስፈረም እየተንቀሳቀሱ ሲሆን ተጫዋቹ ከኒውካስል ዩናይትዱ ቲኖ ሊቨርማንቶ ይልቅ ዌስሊን ይመርጣሉ ሲል ዲማርሲዮ ተናግረዋል። ሲቲ ከፊፋ የዓለም ክለቦች ዋንጫ በፊት ውል መዝጋትም ይፈልጋሉ ተብሎ ነው እየተጠበቀ አሁን ላይ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ስለምታደርጉ ከልብ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘው ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።